ሰላም፣ እንዴት ናችሁ? ደህና ናችሁ ሆይ? አሁን ለዚህ ጥያቄ እንግዲህ መልስ ለመስጠት ይኸው ከኤግዛም ጋር በተያዘ ከአሬን ኤግዛም ጋር በተያዘ ኤልሲ ያው ቲክታክ ቻናል አሁም ላይ ማየት ትችላላችሁ ቪዲዮም ዩትዩብ ላይ ለቃለች። ግን ለጥያቄው አጭር መልስ እንዲሆን ምናልባት ኤልሲ አንቺን ኤክስፒሪየንስ ከኢንክሌክስ ኤግዛም ጋር ተያይዞ ምን አይነት ሪሶርቾች እንደተጠቀምሽ የተወሰነ ነገር። እኔ የተጠቀምኩትኝ በዋነኝነት ማርክ ክላይሜክ ና ዩወርልድ ነው። የዩወርልድ ጥያቄዎች ጥያቄ ሰርቻለሁ። ከዛ ባለፈ ግን ማርክ ክሊሜክ ነው የሱን ሌክቸሮች ነበር ሳዳምጥ የነበረው። እና ብሉ ቡክንም የሎ ቡክም የሚባለው አለው እና እሱንም ካገኛችሁ እሱን ብታነቡት ሲናገር የነበረው ነው በመጽሐፍ ላይ የተቀመጠው ማለት ነው። ግን ኦዲዮ የምትወዱ ከሆነ ኦዲዮም አዳመጥ ማንበብ ደግሞ የምትወዱ ከሆነ የተናገራቸውን ሌክቸሮች ያስተማራቸው በመጽሐፍም ስላሉ እነሱም ማንበብ ስላላችሁ። ሌላው ዩወርልድ ነው። ዩወርልድ ጥያቄዎቹን መስራት ብቻ ሳይሆን ከታች ያለውን ራሽናሉን ለእያንዳንዱ ጥያቄ ለእያንዳንዱ መልስ ማብራሪያ ከታች ስለሚሰጥ እሱን በደንብ አርጋችሁ እያንዳንዱ ጥያቄ ማንበብ ማለት ነው። ያንን ደጋግማችሁ መስራት፣ ጥያቄ መስራት፣ ጥያቄ እንዴት ነው የሚሰራው የሚለውን ነገር ጥያቄ እንዴት ነው የሚመለሰው የሚለውን ነገር ላይ በደንብ አቴንሽን ሰጥታችሁ መስራት። ከዛ ባለፈ መሰረታዊ የሆኑ ነገሮች አራት አመት፣ አንዳንድ ሰው ከዛ በላይ ተምሮታል ኦልሬዲ የነርሲንግ ትምህርትንና ዋና ዋና የሚባሉ ነገሮች ላይ ላብ ቫሊዩ ከሆነ ዋና ዋና ላብ ቫሊዩስ ላይክ ፖታሽየም፣ ካልሽየም እንደዚህ ሶዲየም፣ የተለያዩ መሰረታዊ የሚባሉትን ትክክለኛ ሬንጃቸው ምንድን ነው። ከዛ ውጪ ደግሞ ሲሆኑ ምን አይነት ሳይንስ ሲስተም ነው የሚታየው ፔሸንት ላይ የሚለውን ነገር ፕራዮሪታይዜሽን ላይ እንዴት ነው ፕራዮሪታይዝ የምናደርገው፣ ዴሌጌትም እንዴት ነው የምናደርገው፣ እንደዚህ አይነት የኤቢሲ ጥያቄዎችን እንዴት ነው መልቲፕል ጥያቄዎችን መመለስ የሚቻለው የሚሉትን ነገሮች ላይ እነሱ ላይ ደጋግሞ መስራት ጥያቄዎችን መስራት ማለት ነው፣ ያንን ነው ሪከመንድ የማደርገው ነው። ከእንትን ጋር በተያያዘ አንዳንድ ልጆች ለምሳሌ አፕላይ ሲያደርግ፣ ከቶፍል ጋር በተያያዘም ያነስታል። ለምሳሌ እኔ እስከማውቀው ቨርጂኒያ ነው ቶፍል አይደል የሚጠይቀው። አሁን ለምሳሌ ቨርጂኒያ ላሉ አብዛኛው ይጠይቃል። ግን የማይጠይቅበት ለምሳሌ እንደ ዲሲ፣ ዲሲ ቶፍል አይጠይቅም። ኒውዮርክ፣ ቨርጂኒያ ደግሞ ኢትዮጵያ ከሆነ ነርሶች የተማሩት ኢትዮጵያ ተምረው ክሊኒካል አውራቸው ከአምስት መቶ በታች ክሊኒካ ላወር ከአምስት መቶ በታች ከሆነ እዚህ አገር አሜሪካን ሀገር ከሌላ ስቴት ዘጠኝ መቶ ስልሳ ሰዓት የሰሩበትን ክሊኒካ ላወር ማምጣት አለባቸው። ካለ በለዛ ይቀበሏቸው ማለት ነው። ግን ሌላ ቦታ ለምሳሌ ዲሲ ያለ ቶፍል ላይሰንሱን ያወጡና ወደ ቨርጂኒያ ማዞር ይችላሉ። ኢንዶርስ አድርገው ማለት ነው። በኢንዶርስመንት ግዴታ ግን መስራት አለባቸው። ለምሳሌ ግዴታ መስራት ያለባቸው እንዳልኩ ነው። ክሊኒካል አውራቸው ኢትዮጵያ የተማሩ ከሆነ ክሊኒካል ማ የትኛውን ቦታ ተምረው ክሊኒካል አውራቸው ከ500 በታች ከሆነ ከሌላ ስቴትስ ሄደው 960 ሰዓት ማምጣት አለባቸው የሰሩበት ላይሰንስ ለማግኘት ለቨርጂኒያ ማለት ነው። ለቨርጂኒያ ቦርድ ኦፍ ነርሲንግ ነሽ ኢቫሉዌሽንስ ላይ ለምሳሌ ሲጂፍኤን እዚህ ባሉት ሲያስደርጉ ለምሳሌ ደሞ የቨርጂኒያ ካገኙ የቨርጂኒያ መልቲ ስቴት ነው። ኦኬ የትም ቦታ መስራት ይችላል። ለምሳሌ ኢትዮጵያ ግራጁዌት ካደረጉ እና ቨርጂኒያ ላይ ካሉ ምን ሪኮመንድ ታደርጋቸዋለች? ፕሮሰሱ እንዴት ነው ከየት ጀምሩ? ለምሳሌ ኢቫሉዌሽኑ አለ፣ እንዴት ነው የትኛው ላይ ነው አንቺ ሪኮመንድ የምታደርግ ይሆን? ኢትዮጵያ መሰረታዊ ነገር ነው። እኔ አንድ ዓመት ሙሉ ተቃጥሎብኛል። መምረጥ ሲጄፊንስ ላይ ነው አፕላይ የሚያደርጉት ክሬደንሺያል ኢቫሉዌሽን። እኔ አንድ ዓመት የፈጀብኝ በምንድን ነው ሰርቲፊኬሽን ፕሮግራም የሚለውን ነው ልክ የመረጥኩት አንድ አመት ሙሉ እና አላልቅ ብሎ አላልቅ ብሎ አንድ አመት ተቃጥሎ ከዛ ነው። ካተቃጠለ በኋላ ድጋሚ ሪኒው ለማድረግ እንትን ስል ሳየው ሰርቲፊኬሽን ፕሮግራም ነው፣ ሰርቲፊኬሽን ያደርግልኛል ለካ። ማድረግ የነበረብኝ ክሬዴንሻል ኢቫሉዌሽን የሰርቪሱን ነበር መምረጥ የነበረው። ይሄ ትልቅ ፖይንት ነው ያዙት። እና ድጋሚ ሌላ አንድ አመት እንትን ብሎ ነው ያለቀው ማለት ነው ዋናው ነገር ከኢንክሊል ስም ከምንም በላይ ኢቫሉዌሽን ነው የሚቀድመው። የተለያየ ኢቫሉዌሽን አለ። ቨርጂኒያ ግን ሲጂኤፍ ኔስ እና አንድ ደግሞ አሁን ስሙን አላስታውስም። ሁለት እንትን ብቻ ነው ቨርጂኒያ የሚቀርሲጂኤፍኔስ ንን ሌላ አንድ ደግሞ ሞር ከዛኛው እንትን ኢቫሉዌሽን ሰርቪስ ከሚሰጠው ሄኛውን ነው ሲጂኤፍኔስ ነው የሚፈልጉት ከኢትዮጵያስ ምን አይነት ዶክመንት ነው ኤክስፔክት የሚደረግባቸው? ሁለት እጃቸው ላይ ያለ ጀስት የውንትን የሃይ ስኩል እና የፕሪፓራቶሪ እነሱ ራሳቸው ነው የሚያስገቡት። ከዛ ባለፈ ግን የትምህርት ቤቱ የዲግሪያቸውን የሚሆን የዲፕሎማ ከትምህርት ቤት ቀጥታ ለኢቫሉዌሽን ሰርቪሱ፣ ላይሰንስ ለቦርዱ ሳይሆን ለኢቫሉዌሽን ለሲጄፌኒስ ለመላክ ያለባቸው። ከቦርዱ ጋር የሚያገናኘው ነገር ቦርዱ ሲጄፌኒስ ሲጨርስ ነው ኢቫሉዌሽን ሰርቪሱ ሲጨርስ ለምሳሌ አዲስ አበባ ያሉ ከጤና ቢሮ ሳይሆን ከአዲስ አበባ ምግብና መድኃኒት ባለስልጣን ይመጣል፣ አይደል? ያ ላይሰንስ። እሱን በኢሜል ነው የሚያደርጉት ወይስ ደግሞ ኢሜል የሚባል ነገር እንትን በኢሜል ነው አሁን ላይ። ሌላ ደግሞ እንደዚህ የሚያውቁ ልጆች ካሉ ደግሞ አፕዴት ያድርጉን፣ ይንገሩን፣ ሼር ያድርጉ። ግን እኔ እስከማውቀው ድረስ ቀጥታ በሜል ነው የሚቀበሉት። ኢሜልም እኮ ኢሜል ባይዘው ያስታውስከኝ ኢሜል ይቀበሉ ነበረ። ትምህርት ቤት ከሆነ የቦርድ ሳይሆን ትምህርት ቤት ከሆነ ግን ምን ይላሉ፣ ትልቁ ችግር ኢትዮጵያ ዳት ኦርግ ምናምን የሚባል እንትኖችን አይጠቀሙም፣ አይጠቀሙ። የካምፓኒ ኢሜሎች ጂሜል ዳት ካም ምናምን ምናምን፣ ኢሜል ዳት ካም፣ ያሆ ዳት ካም ነው የሚጠቀሙ። እንደዚህ አይነት የኢሜል ደግሞ እንትን እዚህ ሀገር በፍጹም የግለሰብ ነው ብሎ ነው የሚያስብ። የተቋም ሲሆን ነው። በጣም እናመሰግናለን። ቲክታክ ቻናል ዋን ፎሎ አድርጉ። ኤልሲ አይደል? ኤልሲ ላይ አጠቃላይ